ታቃልህ። እኛ ግን ውሸት ነው ብለን አለለ ፎቶ እጄ ላይ እንዳለ ታውቃለህ። ላውጣልህ። ናይት ክለብ አፍን ተገጣጥሜ ሳብከው። ለነገሩ ይነገራታል። አሁን አሁን ይገባሃል። ልጅቷን ልትበላት አንተ ራሱ ማለት ነው። አንተ ራስህ ልትበላት። አንተ ቡዳ፣ አንተ እከክ ቁስላ። እንደዚህ ነው በሴት የምትጫወተው የደህና ቤተሰብ ልጅን ከአሜሪካን አስመጥተህ በሄደች ቦሯን አንተ ፉት ኳስ ላይ ሆነ ሴት ስትገለፍ ሴት ስትስም ነበር። ሴት ስትስም አውጡበት። አንተ ሌባ ሻርሙጣ ዘረ ሻርሙጣ፣ እንደዚህ ነው በሴት እጅ የምትጫወተው። ና ና ስጠኝ፣ ና ስጠኛ፣ ና ና ዞኑ ስጠኝ። እኔ ል የእያንዳንድ ሽን ሚስጥር ይዤ ነው የሚንቀሳቀሰው። የእያንዳንድ ሽን ሚስጥር ና። ለምን ጠፋ? ለምን ከደዚህ ጋር ቀዘቀዛችሁ? ለምን እንደ ድሮ አሞራው አሞራው ለምን ለምን ተጣላችሁ? ለምን ተጣላ? አይ አማራ ጀግና ነው። አማራ ልንገርህ የአማራ ልጅ ነው። ፎቶ ያነሳ ቅጥል ያለ ማለት ነው። ከዚህ በኋላ ወንዶች ሁላችንም ከልጆቻችን በኋላ ነው። ፎቶ ቀርጨም ያረጋ አጠገብ የነበረው ጀግና የጎንደር ልጅ ነው። የእናቷ ዘር ነው። ፎቶ ገርጨ ማድረግ ለእናቷ ተልኮላል። አርፋ ቁጭ ትላለች። አትመጣም ከዚህ በኋላ። ወንድ ነህ አንተ ወንድ ነህ። እኔንን ሁላ ግን ዝም ብያለሁ ዝም ብያለሁ። በራስ ጊዜ እየተነከርክ ነው። ጉድ ይውጣልህ አይደለም። ወጥላ ላውጣልህ ላውጣልህ። አንተ ሻር ሙጣዘ ምንም የማታውቅለች ምንም የማታውቅለች። ምንም የማታውቅ ልጅ ከቤት አስወጥተህ፣ ያ ከእናቷ ጋር አጣልተህ አንተ ሌባ፣ ሸርሙጣ ያንተ ደግሞ ይባስ ያንተን ሰ እኔ ወደ ኋላ ነው ይደቁትኝ ወደ ኋላ፣ ከአንተ ደግሞ ይባሳለን። ገና ሁለት ወር ሳይሞላ፣ ሁለት ወር ሳይሞላ፣ ሁለት ወር ሳይሞላ፣ አንተን ብሎ አፍቃሪ፣ አንተን ብሎ ወዳጅ ቤተሰቡን በሙሉ በጥብጠ ልጅቷን አበጣጥ ባለ ጊዜ እግዚአብሔር ምስክር ነው። ልጆቼን ይሰን፣ ውሸት አይደለም እግዚአብሔር ምስክሬ ነው። እኔ እንዲያው ኤአይ ነው፣ ምክንያቱም ኤአይ ነው የሚባለው። ገባችሁ? ኤአይ ነው፣ ይሄ ነገር ኤአይ ነው። ኤአይ እንዴት እንደጮውኩኝ፣ ወይ እዚህ ላይ ነው ያለው። እንዴት እንደጮውኩኝ። እሱ ፍራንክፈርት ማታ ተላብጦ ሰክሮ ተኝቷል። ጧት ልጆቹ ላኩልኝ አውጪ ብለው ኖ ኖ ኤ ኖ፣ በቃ ምክንያቱም እኔ ለሱ መውጣት የሱ ጉድ መውጣት ሳይሆን ልጅቷን እንዴ ብትታነቅስ፣ የሆነ ነገር ብትሆንስ? እኔ እንደዚህ ነገር ውስጥ አልገባም። አሁን ግን አውጣልሃለሁ፣ ምክንያቱም እንደዚህ አይነት ቀልድ ከኔ ጋር አይቻልም። ተስፋህን ነው የምቆርጠው። ተስፋህን ለነገሩ ተቆርጧል። ኦልሬዲ ተነግሯታል፣ ነው ለዚህ ነው በቀደም እኮ እነግርልሃለሁ። ምን ሆናችሁ ነው ሚዲያ ላይ ቀዝቀዛላችሁ? ቀዘቀዛችሁ እናቷን ያላከበርክ እንዳንተ ያለ ባለጌ ልጅቷን ልታከብራት ነው። ነ አንተ ሸርሙጣ ድሮም ከእናንተ ውሽማ እንጂ ባሌት ይገኛል! የሸርሙጣ ዘር ባለ፣ ያንተ ደግሞ ይባስ፣ ያንተ ደግሞ ይባስ። ሌላውስ ፍሬምት ብሄድ ሰክሬ ነው ጠጥቼ ነው ሚስቴን እወዳለሁ። ያንተ ደግሞ ይባስ፣ ያንተ ደግሞ ይባስ። አንተ ውሸታም ቂጥን ያልጠረግ፣ ምነው በንጋታ ወሬ መቶ እዚህ ሲረፋ! ይቺ ብስብስ ሀሺሻም እንኳን አታውቃለች። ምክንያቱም እሷም ሰክራዛ ስትንዘላዘል ነበረች፣ እና ደንግጣሉ። ኡኡ ኡኡ፣ ተለምና ተለምና ተለምና። ምክንያቱም የእሱ እሱ ነው፣ ግን ልጅቷ እና ቤተሰቡ መስማት አለበት ተብሎ ለእናትየው ተልኳል። አሁን ዋት እኮ ደዚህ እኮ ቀዝቅዛለች፣ የለችም ቀዝቅዛ ቀዘቀዘች እኮ አየችህ። እኛ ቀስ ብለን ነው ልጆቻችን እንደዚህ ሴቭ የሚያደርጉት በእኔ ተምረዋል ሁሉ ከአማራ ጋር አትሳፈጥ አትሳፈጥ አትሳፈጥ። ልክ አስገባች አያ ልክ አስገባች። ወዲኑ ነው ለእኔ የእናትየውን ስልክ አምጪ። ልክ እናትየው መግባባ መስሎታል። ልጅ ጀግና የአማራ ልጅ ጀግና። አንጀቱ ቆስል እንዳ እንደምትመጣ ታውቀው ተከታትለው እችን እችን እንትን ውስጥ እንደምትገባ ያቃሉ ወስደው ደግሞ ትክዳ አለ። ጨለማ ነገር ስለ ጨለማ ነው እስከ ነሲ ጋር አኳል እን ሆኖ ወጠረ ሻሙጣ እንዳት እኔ እንደዚህ አይነት ነገር አንገባም፣ አያገባኝም። አየ ያንተን ጉድ ተሸክሜ እንደዚህ ቁጭ ብዬ። ለማንኛውም ልጅቷ ሴቭ መሆኗን አረጋግጬ ዝም ብያለ። ልጅቷ ሴቭ ናት፣ አው ሴቭ ናት።

እግት ሳፈት ያለው ከአማራ ልጅ ጋር እግሩ ቀጭን ነው። ምንም ያደረገልሽ እግሩ ወፈር ያለ ፈልግ። አንጎሉ ጭቃ ነው። ክህደት ነው ያደረገው። ለመስዋዕት የተከፈለለትን ነገር ያ እውነተኛ ፍቅር ነው ተብሎ ከዛ እዚህ ድረስ ቤተሰቧን እንደው አዋርዳ እናትያውን በስንት ሺህ ተመልካች አያገባሽም ብላ ይኸውላችሁ ይኸውላችሁ፣ አሁን ተጋሩ ብቻ እንደሚከታተለኝ የምታዩት። ዝም ብላችሁ ዝም ብላችሁ ዝም ብላችሁ፣ የእኔ ተመልካቾች ተጋሮች ናቸው። ከድሮም ጀምሮ ይወዱኛል። እኔ እንዴት በጣም ይወዱታል። ምክንያቱም አብይ አህመድን በሴቷ የሚያዩ ነው የሚመስላቸው። ምክንያቱም ዋጋሽን ሰጥቼሻለሁ። ስለዚህ ትፈሩኛላችሁ። አሁን ተመልሳችሁ መጣችሁ አደለ። አያጅቦን ጠይቁት፣ ያውቀኛል። አያጅቦ አያጅቦን ጠይቁት፣ ተዊ ይላችኋል። ይሄው ዝም ብላችሁ እዩ፣ መጡ አሁን። ምንድነው ቅድም እናንተ እኔ ጠላቴ እና ጠላቴ አንድ እና አንድ። ልንገራቸው አደለ፣ እነሱ ናቸው የእኔ ጠላት። ሚዲያ ላይ ያሉት ተጋሮች ናቸው። ማንም ጠላት ይ ማን ምክንያቱም እኔና ጆር ልክ ያስገባ ናቸው። አለቅ የሚፈሩትም እኛን ነው። ያ እኔ ሌላ ሰው ራሱ አሁን ከአማራ ጋር ብጣለ አንደኛ አሾክሻኪ እነሱ ናቸው። ከኦሮሞ ጋር ብጣለም አንደኛ አሾክሻኪ እነሱ ናቸው። ያ በፍን ለፊት አይገጥምኝም። የምታቁባቸው መቼ ነው ታቃለ ሆን ነገር ስነካል አማራን አማራ ላይ አስተያየት አልሰጠውም። አይጋችሁ ፍር ይላሉ፣ ፍር ይወዱታል። በቃ አንዳንድ ሰው እኔ ደግሞ ስለማቃችሁ እበዳችኋል። እኔና ተረጅ የምትሉት እኔ እናንተን እበዳችኋል። ቀጠቀጣችኋል፣ ተቀጠቀጣላችሁ፣ ትቀጠቀጣላችሁ። ቶፒኩ እናንተ ናችሁ፣ ቶፒኩ እናንተ ናችሁ። ትቀጠቀጣለ ፈልጋችሁ አማራችኋል። እረፍት እረፍት አልፈልጋችሁም። አንዴ በጦርነት እረፍት አነሳችሁ፣ አሁን ደግሞ በሶሻል ሚዲያ ጦርነት መጣችሁ። አይደለም ትቀጠቅ ምን ችግር አለ? ብዙ ምን ጠይቃችሁ ጥያቄ አለ በዙ እናንተ አምስት ሀገር ጆኖሳይድ ተደረገብን። አምስት ሀገር ለሁለት ወር ጆኖሳይድ ተደረገባችሁ። ሀያ ስምንት ዓመት እናንተ ያደረሳችሁት ጆኖሳይድ ማን ይጠይቃችሁ? ይወለጡ ሪፖርት ሪፖርት ገብሩ፣ ሪፖርት ገብሩ። አቅማችሁ ውስጥ ብቻ ነው አደለም? አሞራው ና እንጂ ና፣ ዙሆን ስጠኝ። ደዚ ሺዝ ጎይን ሺ ኖት ካም ባክ አጌን፣ ካላበደች ያ እንደ ልማዷ ኤ አይ ነው ካላለች እኔ ፎቶ ነው የደረሰኝ። ቪዲዮ ምን እንዳለ ግን ተነግሯል። ፎቶ ሲላክ ኤአይ ነው ምናምን አለም። ቪዲዮ ግን ለቤተሰቡ መላክ ስላለበት ቪዲዮ ግን አልደረሰኝም። ፎቶ ግን በቂ ነው። ኖ ደዚ ኖ ደዚ ራሱን ቂጡን ያልጠረገ ራሱን ያልቻለ ገና ሴት ልጅን ገና በሁለት ወሯ እዚህ ስትላላስ እንደ ሰው፣ ያኛም ድፍረት ያንተ ደግሞ ድፍረት በፊት ለፊት ሌላ ውስጥ እንደው ሄዶ ከሌላ ሰው ጋር እንትን ብሎ ነው ያንተ ኩ ድፍረት ኩ ከበድግ ያንተ ኩ ድፍረት ኩ ሴትን ለሚደፍር እጃችሁን እንደዚህ አቢዩዝ ለሚያደርግ ለካሃጅ የተጋሩን ባንዲራ አድርጋችሁ እንደዚህ እያላችሁ ነው ያላችሁት ስፌር አቢዩዝ፣ በሀያ ሰባት ዓመት ያሳደጋችሁት አቢዩዝ እኮ ነው። የመቀሌ ሴቷን ልጅ ላይ ማህፀኗ ላይ ሚስማራድ ቀረ። እውነት ከሆነ ወይ ፖለቲካ ከሆነ አይደ ነው። እኔ በእንደዚህ አይነት ነገርም ለአፌ ራሱ ይከብደኛል። እንደዚህ አያችሁ አቢዩዝን ስታበረታቱ፣ አቢዩዝ በጦርነት ደግሞ መጥተው የሴት ልጅ ማህፀን ላይ ብረትን ያስቀመጠ ትውልድ ነው የፈጠራችሁት፣ በሀያ ሰባት ዓመት ውስጥ ግፋችሁን ሄድን ያስደረጋችሁ እሺ እስ ስፕራክ ነውስ ባለ ጊዜ ስለ አሁን ንግግራችን ከናንተ ጋር ነው። ስለና አክሱማይት እዚህ ላይ መታችሁ ኮሜንት ለምትሰጡ ከእናንተ ጋር ነው ንግግራችን ከዛ ኔ ጋር ትመጣና እኔ ደግሞ ሰው አርጌ ሰው አርጌ